ሰላም እንዴት አላችሁ ወዳጆቼ እንዴት ከርማችሁ እንዴት ሰንብታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ ቪዲዮ ተገናኝተናል በአዲስ የምግብ ስራ እንግዲህ በተለያየ ጊዜ እንደዚህ ጥያቄዎች ና ያለሁኝ ልጄ ሽንኩርት አይወድምና እንዴት ባድርግ ይሻለኛል ወይም ደግሞ እኔ አፌ ላይ ሽንኩርት ሳገኝ ደስ አይለኝምና እንዴት አድርጌ መጠቀም የሚችለው የሚለውን ነገር በተለያየ ጊዜ ስጠይቁኝ ነበረ ስለዚህ ዛሬ ለሱ መፍትሄ የሚሆን ቆንጆና ቀላል አሰራር ይዤላችሁ የመጣሁት ምንድነው መፍትሄው የሚለውን ነገር አብረን እናያለን አብራችሁኝ ሽንኩርቱን እኔ እንደዚህ አይነት መፈቅፈቂያ ስላለኝ እንደዚህ ይጠቀማል ማለት ነው። በመክተፊያ ማረግ ትችላላችሁ። እንደዚህ በማረግ በስስ በስሱ በሽሪሚሪ ስላይስ ያወጣልኛል። ኦቨን ውስጥ የምከተው ነው። በሰባ ዲግሪ ሴልሺየስ ነው የምከተው እያየው የሚያር ነገር መስሎ ከታየኝም የሚበስል ማለት ነው። ማለት አያርም፣ ግን የሚበስል ነገር መስሎ ከታየኝ በሀምሳም እቀይረዋለሁ። መሀል ላይ መጥቼ ይታያቸዋል። ሰባ ድግሪ ላይ ነው ያረኩት። በነፋስ ነው ያረኩት። መሆን ያለበት መድረቅ ብቻ ነው። ቆንጆ ፀሐይ ካገኛችሁ እንደሁም የአንድ ቀን ፀሐይ በቂ ነው። በመቀጠል እንግዲህ ሽንኩርታችን በዚህ መልኩ ከደረቀ በኋላ እንደምናደርገው በመፍጫ እንፈጫዋለን። ይሄንን ሽንኩርት እንግዲህ ባለፈው ሜላት ለማቲው ላይ ያላያችሁ ልጆች ካላችሁ ዘይት ቀም የሚበታለው ለፀውራችን የሚሆን ማለት ነው የዛን ጊዜ ነግሬያቸዋለው። ይሄ ብዙ የምጠቀመው ብዙ የምፈቀፍቀው ለሌላ ነገር ስለምፈልገው ብያችሁ ነበረ። ስለዚህ ዛሬ ለእንደዚህ እንጠቀምበታለን ማለት ነው። ስለዚህ የምናደርጋለን መሰላችሁ፣ እንትን እንዲህ በብዙ እንዲይዝልን መፍጫችን እንደዚህ በእጃችን ትንሽ ምንድባለው ሰበር ከዛ ይታያችኋል። በእንደዚህ አይነት መልኩ ብናልጎ ነው የፈጫው። እናንተ ከፈለጋችሁ ይሄንን ማንቀርቀብ መንፋት ትችላላችሁ፣ ግን እንደኔ እንደኔ ምንም አያስፈልገው። እዛ ያዘጋጀነው ብልቃጥ ውስጥ እንለብጠዋለን። አሁንም ልክ እንደ ቀድሞ ሰበርበር ሰበርበር አድርገን እንደዚህ በእጃችን ከዛ እንጨምረዋለን። ያው ብዙ እንዲይዝልን መፍጫውን የምንተባብረው በዚህ መልኩ ጨረስን። ይሄን የሚያክል የተፈጨ ሽንኩርት አዘጋጀን ማለት ነው። ይሄ የምታዩት ሽንኩርት ትንሽ ሽንኩርት እንዳይመስላችሁ ስትጠቀሙ ትንሽ ትንሽ እያረጋችሁ መጠቀም ያለባችሁ፣ ሲደርቅና ሲፈጭ ስለሚያንስ ነው። ስለዚህ እንዴት ነው ደግሞ አሁን የምንጠቀምበት ምግብ ስንሰራ የሚለውን ነገር በቅደም ተከተል እናያለን። ምስር ወጥ ነው ልሰራ ያሰኩትኝ፣ በበርበሬ በቲማቲም ነጭ ሽንኩርት የሚያዘጋጀው እቴ ቀይ ሽንኩርታችንን በእንደዚህ አይነት መልኩ አዘጋጅተናል። ስለዚህ ቅመም ደግሞ የምጠቀመው ጥቁር ቅመምና ኮረሪማ ነው የምጠቀመው ድምጮ አዘጋጅቻለሁ። ቀለል አድርገን ነው የምንሰራው። ስለዚህ ትንሽ የዘይት አረግና እንደዚህ ከጣልም በኋላ ብረት ድስታችንን ነጭ ሽንኩርት ማዘጋጀው መጀመሪያ የምንጠብሰው ነጭ ሽንኩርት ነው ማለት ነው። ነጭ ሽንኩርት የማይመገብ ከሆነ ልጆቻችሁ ወይም እናንተ የማትፈልጉ ከሆነ ነጭ ሽንኩርት አድርቃችሁ ልክ ሽንኩርቱን ባረግ ነው ዘዴ ማለት ነው መፍጨት ትችላላችሁ። ምንም እንኳን ማየት ባይወዱም ጣሙን ግን አያውቁትምና ያው የሚጣፍጥ ነገር ደስ ያቸዋላለ ጥሩ ምግብ የሆነ ቆንጆ አይነት ምግብ ይበሉ ደስ ይላቸዋል። እና እንደዛ ደግሞ የሚመጣው ሽንኩርት ሽንኩርት ተገቢውን ነገር ተገቢውን ግብአት ስንጨምር ነው። እና ብዙ ጊዜ ልጆች ምንድነው ይሄ ሴንስ ያደርጋሉ። በቃ ይሄ ሲያዩ አፋቸው ላይ ሲያገኙ ምናምን ደስ አይላቸውም። እና ለዛ እንግዲህ በእንደዚህ አይነት መልኩ ሽንኩርታችሁንም አድርቃችሁ ፈጭታችሁ፣ ነጭ ሽንኩርታችሁንም አድርቃችሁ መፍጨት ትሻላችሁ ከዛ ትንሽ ዘይቱ ጋል ነገር ሲል እንደዚህ እናደርግና ነጭ ሽንኩርት እንጨምራለን። ከዛ ነጭ ሽንኩርት ጊዜ ስለማይሰጥ በቶሎ እንደዚህ ቲማቲሙን መፍጨት ካለባችሁ ትፈጫላችሁ። እንደኔ ከተፋችሁ የምትጨምሩ ከተፋችሁ ትጨምራላችሁ። ብዙ ጊዜ የምትጠይቁኝ የቲማቲሙን ልጣጭ ለምን ትልጨዋለች ነው። ብዙ ጊዜ ከምድር በላይ ከመሬት በላይ ፍሬ የሚያፈሩ አትክልቶችና ፍራፍሬዎች መድኃኒት ይነፋባቸዋል፣ እና ያንን በመፍራት ነው። እኔ በጣም ኬሚካል እጸየፋለሁ፣ እና ይሄ የተጋነነ መጸየፍ አላለለ። ለዛ ነው የምልጠው። ቃሪያን ብጬ በጠቀም ደስ ይለኛል። የማይሆን ነገር ሆኖብኝ ነው እንጂ ያለበለዚያ ከግቢ የተቆረጠ መሆንሻ አለበት ካላቅኩት ማለት ነው። በዚህ ሁኔታ እንዳለ ቲማ ቲማችንን እንጨምራለን ትንሽ ደ እናርገን ተተክ እናደርጋለን። ይታያችኋል በደንብ ቲማቲሞ ውሃውን ሲመጥ አሁን በርበሬያችን እንጨምራለን ሁለት ማንኪያ በርበሬ ጨመርኩኝ። ከዛ አሁን ከበርበሬው ጋር አንድ ማንኪያ ቀይ ሽንኩርት እጨምራለሁ። ይሄ የምትጨምሩት አንድ ማንኪያ ቀይ ሽንኩርት ትንሽ ሽንኩርት እንዳይመስላችሁ ምናልባትም ሁለት ራስ ሽንኩርት ሊሆን ይችላል። ስለደረቀና ስለተፈጨ ነው ትንሽዬ ነው ብላችሁ ሽንኩርታችሁን እንዳትጨርሱ። ጥቁር ቀም እንደዚህ ጨምራለሁ። እዛ ሁን አቁላላለሁ። ይበቃናል በርበሬው አነስ ያለ ወጥ ስለምንሰራ ይታያቸዋል በደንብ አድርጌ ከበርበሬው ጋር እሽት አርገዋለሁ፣ ውሃው በደንብ እስኪወጣ ድረስ የቲማቲም ውሃ ካለ ማለት ነው። ጨርሶ በደንብ እንዲቁላል አደርገዋለሁ። ቅድም ነጭ ሽንኩርት እና ቲማቲም ስጨምር መጀመሪያ ላይ ከነጭ ሽንኩርት ጋር ያልጨመርኩት ዱቄት ስለሆነ ይቃጠላል። ለዛ ነው እንደዚህ። ከበርበሬው ጋር ከጨመራችሁት ግን በደንብ አርጋችሁ ለማሸት ጊዜ ይኖራቸዋል፣ ሳይቃጠልባችሁ ምንም አይነት ውሃ አልጨመርኩም። ራሱ በቲማቲም ነው እያሸሁት ያለሁት እና በዘይቱ አሁን እንደ ማንኛውም ጊዜ ወጥ እንደምንሰራው ውሃ ጠብ እያደረገን እናቁላላለን። ከዛ እንደዚህ ቀስ ብለን ካቁላላን በኋላ ቪዲዮውን በጣም የቆራረጥኩን ማሳያችሁ ምስራችን እንጨምራለን። ምስሩን እናቁላላለን። ታያችኋል። ቀስ ባለ እሳት በደንብ ነው ያቁላላሁት። አሁን እዚህ ጋር የሞቀ ውሃ አለኝ። እሱን ውሃ እጨምራለሁ። አንከለስ እንጨምራለን ሚባለው። እንደሚባለው እንሰማለን አንፈርድም እንደሚሉት ማለት ነው። እኛም ውሃ እንጨምራለን ግን አንከልስም። እንደዚህ እናደረግና አንድ መንተክተክ ሲያረግ ትንሽ እናሸዋለን። ከዛ በሚቀጥለውም ደግሞ እንጨምርና እናሸዋለን። ከዛ በኋላ ይበስላል ብዬ አስባለሁ። አሁንም ትንሽ እንጨምራለን። የአሁኑ ከቀደሙት እኔ ዘለግ ያለ ውሃ የጨመርኩት በዚህ ሁኔታ እንዳለ ጨው እጨምራለሁ። ኮሪማ አረጋለሁ። ከዛ ኮሪማ ጨምራለሁ። አሁን ደግሞ የሚያስጨምረኛል ውሃ። አሁን ወደ ማገባደጃው ደርሰናል። ታያችኋል። ችክችክ ያለች ቆንጆ የድግስ ወጥ የምትመስል ምስሮ የሰራሁት ያለምንም ማጋነን እንደምነግራችሁ። በነገራችን ላይ ለድግስ የምትሰሩ ሰዎች ምስር ስትሰሩ ከአንድ ቀን በፊት ስሩት። ምስር በጣም የበለጠ የሚጣፈጠው ይሄ መረቁን ምጥጥ ሲያደርግ ምስሩ በጣም ቆንጆ የሚጣፍጥ ይሆንላችኋል። ስለዚህ ከአንድ ቀን በፊት ብትሰሩት በጣም አሪፍ ነው እ ጨውን ቀምሻለሁ ሁሉ ነገር ቆንጆ ነው ያለው። ስለዚህ በዚህ መልኩ አጠናቃለሁ። ሽንኩርት አለው የለውም ውስጥ የሚለውን ነገር ደግሞ እናየዋለን። እንጀራ ላይ አወተን። አሁን ደግሞ ምን ምን እንደሚል ቀምሰን እናየዋለን። ማሰል ማሰል እናርገው እንጀራውን አናስነካም። በፍጹም በፍጹም። እንደዚህ ከድስታይ ስናወጣ፣ እንደዚህ እኔ እናቴ ሳወጣ ብታየኝ እጄን ሁሉ ነው የምትጠብሰኝ። ይኸው እንግዲህ እንደምታዩት ምንም አይነት ሽንኩርት ከላይ የምናየው ነገር የለም። እርግጥ ማየታችኋል፣ ሲፈጭ ስለዚህ ይኖረዋልን ብለንም አንጠረጥርም። ጣዕሙ ግን ምን ይላል የሚለውን ቀምሼ እኔ እነግራቸዋለሁ። ከዛ በፊት ግን የወላችሁ እዩት። ከታች ጥልል ያለ ውሃ የሚባል ነገር የለው። ቢታያቸዋል ያለ ምክንያት አይደለም። ምስር ላይ ውሃ ቀስ ቀስ ቀስ ቀስ እያለን የምንጨምረው እንደዚህ ዓይነት ውጤት ለማግኘት ነው። አበሳሰሉ በጣም መጠንቀቅ አለባችሁ። ምስር ከጣሙን ባሻገር እንግዲህ ምስር እንደ ሽሮ በሳይለ ሲል በጣም ደስ አይልም እንደ ነፍሮም ደግሞ እንደ ብትን ያለ ምስር ደስ አይልም እና ምስር አበሳሰሉም ወይ ይጠይቃል እና ስታበስሉም ጠቀቅ እያላችሁ እላለሁ ምም የእውነት በቃ ሽንኩርት አለው ከምላችሁ በላይ በጣም አሪፍ በጣም በጣም በጣም በጣም ቆንጆ ነው። ሁላችሁም እንግዲህ ሽንኩርት ማየት የማትፈልጉ ሰዎች ወይም ደግሞ ልጆቻችሁ ሽንኩርት ሲያዩ አንበላም የሚላችሁ ሰዎች ሽንኩርት ሳያዩ ሽንኩርት ፈርታችሁ ሳትጨምሩ አበሰልኩት አላበሰልኩት ልጅ አየ አላየ ብላችሁ ሳትጨናነቁ በእንደዚህ መልኩ አንድ ጊዜ አድርቃችሁ ወቅጣችሁ ብታስቀምጡ አንዳንድ ማንኪያ የጨምራችሁ ቆንጆና የሚጣፍጥ ጥሩ ወጥ ታገኛላችሁ። ወይም ደግሞ ሽንኩርት በሚያስፈልግበት ቦታ ሁሉ እየጨምራችሁ ጥሩ ምግብ፣ የሚጣፍጥ ምግብ ታገኛላችሁ ማለት ነው። ምንም ልዩነት የለውም። የተፈጨ ነው ያኛ፣ ወርጥፍ ነው ጣሙ ው። ሽንኩርት ሽንኩርት ነው እና ይሄ እንግዲህ መፍት ይሆናል ብዬ ይዥ መጣወት ነው። እንደነገርኳችሁ ነጭ ከፈለጋችሁ አድርቃችሁ መውቀት ለዛሬ ግን የተጠየቁት ቀይ ሽንኩርት ስለሆነ ለዛ ነው፣ ቀይ ሽንኩርት ሄዳችሁ መጣወቴ አንድ ጊዜ በቃ ካስቀመጣችሁት ለረጅም ጊዜ ስታዘጋጁ በየቀኑ ወሸም እያደረቃችሁ አትወቅጡ። አይደለም ግን በዛ አርጋችሁ እኔ ለእናንተ ለማሳየት ስለሆነ እንደዚህ ያርኩት ማለት ነው። አነስ ያርኩት በዛ አርጋችሁ ባደረቃችሁና ከወቀጣችሁ ለረጅም ጊዜ መጠቀም ትችላላችሁ ማለት ነው። የወር አስቤዛችሁ ለምሳሌ አድርቃችሁ መፍጨት ትችላላችሁ። የ15 ቀን አስቤዛችሁን ለሽንኩርት የምትጠቀሙትን ያክል አድርቃችሁ መፍጨት ትችላላችሁ። ና በእንደዚህ ያዘር የተጠቀሙ ብዬ እላለሁኝ። እንግዲህ ለዛሬ የነበረኝ የምግብ አስራ ወይም ደግሞ በደረቀ ሽንኩርት የሰራ ነው ወጥ ይመስል ነበረ። አዲስ ሆናችሁ ለቻናሌ ቻናሌ እኮ ከወዳችሁት ሰብስክራይብ ማድረጋችሁ እንዳትረሱ። የሰራሁት እንደ መሆን አደነቃችሁ ይገባሻ ብላችሁ የምትሉ ከሆነ ላይክ ማድረጋችሁ እንዳትረሱ። እንዲሁም በአስተያየት መስጫ ላይ አስተያየታችሁን እያስቀምጣችሁ አበረታቱ ብዬ ላለሁኝ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።